አይ ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የሰኒ ዩቱብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበለልኝ። ሰላም ክርስቲያኑ እንዲሁም ውድ ኢትዮጵያውያን ኤርትራውያን በሙሉ ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ እንግዲህ እንጀራ እና እስኪ በነገራችን ላይ የአሜሪካን ጋርድን የሚሉት ታውቃላችሁ አደለ? ይሄ እንደ ዱባ እንስ ያለው ማለት ነው ይሄንን ትልጡት እና ማለት ነው። እንዴት እንደሚሰራ ዛሬ እንጀራውንም ዱለትንም ይህ ደግሞ አሜሪካን ገረድ ነው የሚልት እስንንም በዚያው ላሳያቸው ብዬ ነው። ያው ሙያ ከአንዳንዳችን እንማማራለን በሚላዩ ነው። ቪዲዮን ከወደዳቸው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላይክ እንዳይረሳው ሰብስክራይብ አድርጎ ማለት ነው የኔ ወዶች። ዳይ ዛሬ ወደ ቀጠለው እንሄዳለን ማለት ነው። የተጠቀምኩት ሽንኩርት ነው ሽንኩርት ከዛ ሽንኩርት ተጠቅም ያለው ማለት ነው። ያንን የአሜሪካ ጋር ወይም ደግሞ ዱባ እንኳን አይመስለኝም። ያ ዱባ ሌላ ነው። ስታመጣ መጣያት አለው ሰትያ እኔ አሜሪካ ጋር ንምችለው እዚህ ጋር ማለት ነው። በአብዛኛው ኢዳም ነው የሚሰሩት ማለት ነው። ግን እኔ ልክ ውሃ አደረግኩበት ምም የጥብስን ያረግኩት በራሱ ማለት ነው። የተጠቀምኩት ሽንኩርት፣ ቲማቲም ከዛ ምችን ሶስ ድልህ በርበሬ ድልህ ቁንዶ በርበሬ ያኔ ብላክ ፔፐር ምናምን የተጨመረበት ማለት ነው። እንደዚህ አድርጌ የቻይና በርበሬ ድልህም መላ አይታችሁት ቀን ይሄ ይሄ ማለት ነው። የምር እንዴት እንደሚጣፍጥ የሆነ ትንሽ ስፓይሲ ነገር ነው፣ ያቃጥላል። እሱንም ተጠቅሜበት አለው ማለት ነው። ከዛ እንደዚህ በደንብ አበራጋችሁ ያኔ ጣሙ አሪፍ እንዲሆን የንትኑ ጣም አሪፍ እንዲሆን ታበስል ታ አላችሁ። ከዛ የገሸርኩትን የላጥኩትን ማለት ነው የአሜሪካ ገረቱ የሚባለውን እሱን ጨመርኩት ማለት ነው። ቀስ እያደረጋችሁ እንዳይዝባችሁ፣ ውሃ ስለማንጨመርበት ውሃ እንዳይዝባችሁ ቻሎቶሎ ማገላበጥ ይኖርብናል ማለት ነው። እና እንደዚ አርጌ አይቆይም ደግሞ ማለት ነው ወደሆነው ብስ ስለሚለው እንደደርጋቸው እግዚአብሔርን እሰርታቸው ብል እኔ እንትን ማለት ነው። ይመጣል እና ፍራይዘር ነበር ያደረኩት ማለት ነው። እገሽሪ ፍራይዘር አርጊው ነበረ ወዲያ አውጥቼ ሰራውት ማለት ነው። እንደዚህ አንዳንዴ ሲያስፈልገኝ እንደዚህ በጣም ሰርቸ ለመባል በፊት ነበረ ጓደኝ እያለች ስምሰራ ና ከዛ በኋላ ግን ምግብ ራሱ መስራት እንዴት እንዳስጠላኝ እንደዚህ ያርጋቸው ተሮ ሰውለው እንዳይዝባቱ ማለት ነው በ ሽንኩርትና በዛ ስለሆነ የምትጠበስ እንደሰርጋች ታበስሉታላችሁ። ከዛ ወደ እንጀራ ሊጤ ማፍኳት ሄዱ ማለት ነው። እርሾ ተጠቅም ያለው እርሾ ትንሽ ክፍ ሲልልኝ መጀመሪያ ነፍቼዋለሁ። ያን ዱቄቱን ትነፉታላችሁ ማለት ነው የሆነ ነገር እንዳይኖረው ውስጥ ጋር ከዛ ክፉ ያለለኝን ካሜራ እንጨምረበታለሁ ማቡኪያ ማለት ነው። ካሜራ ትቤተብኛለ ማቡኪያ ማለት ነው። ከዛ ለብ ባለ ውሃ ነው እኔ ያቦካሁት። ያኔ እንደዛ አርጌ በእንትን ነበር ምሳ እየሰራ ስለነበረ በእጄ ማብቃት አስጠላኝ ና በዚህ አገናኝቼ ወፈር በዚህ መልኩ እንደዚህ ባይልም አላቀጠንኩችም ለነገ አሳድሬ ስለሆነ መጋግረው ማለት ነው። እንደዛ አድርጌ ደረ በኋላ ግማሹን ቀነስኩና ግማሹን ሞቅ ባል ልክ እንደ አብሲት ነው የተጠቀምኩት ማለት ነው። ግማሽን እዚ ከዛ የግማሽን ቀንሽ በሞቀሀ አቀጥነዋለው እየትኩፍ ይላሉ ማለት ነው። ማርያም ልዩት እርሾ ራሱ ማለት ነው። ከዛ ተሳሪክ አገናኝቼ ከዛኛው ጋር ጨምረውና አገናኘዋለሁ ማለት ነው። በዚህ መልኩ ማለት ነው። ከዛ ከቀነስኩበት ጋር ጨምሬ አድርጌ አገናኝቸ በደንብ አድርጋቸው አዋያት እንትን ማብኪያው ልክ እንደ ማስቲካ ነው የሚለጠጥ ማለት ነው። በደንብ መገናኘት አለባቸው። እኔ ራሱ በማሽን ራሱ አገናኝቸዋለሁ። እንደዛ አድርጌ ቤት እስክጠርግ ድረስ ማለት ነው የሆነ ርሻ ወጣለን ሌላ ለናሶ እስኪጣለ ድረስ መጠበቅ ነበረብኝ። እዛ ስራን ጨረስኩኝ፣ ኩፉ ኋላ ጥለልኩኝ። አሁን ወደ መጋገር በቲፋል ለመጋገር መጋገሪያ ስለሌለ እዳስቁ በቲፋል ለመጋገር በቲፋል ያ ኬክ በምሰሩ በቲፋል ያልተላጠ ቲፋል ካላችሁ እነዚህ ለስላሶች ቲፋል በሱ መጋገር ትችላላችሁ ማለት ነው። ቀሳርጌ ሙያ ከኛ ወዲህ ለለች ስፔስ አድርጋችሁ መጋገር ትችላላችሁ። ቆንጆ ይሄ እንጀራ በጣም ነው የሚያምረው። ማርያምን ምን አይኑ እራሱ ይት ሁለት የጋግርኮት አራት እንጀራ ነው በቃኝ ማለች ነው። ድጋሚ አሁንም እንጋግራለን። አንድ አራተኛው ጤም ዜሄን የሆነች ማለት ነው። እና አይኑ ራሱ በጣም ነው የሚያምረው። ስላሳደርኩ ትልቅ እንጀራ ነው። ምንም እንትን የለውም። የሆነ ጣም ማርማር የሌለውን እንጆ እንጀራ ነው በላይ የወጣው። እንደ ሰርጋችሁ ሰርታችሁ መብላት ትችላላችሁ። እንጀራችሁ ነው በቤታችሁ። ለመጀመሪያ ጊዜ ኖ እንጀራ ጋግራለሁ። ዱለት ዱለት ግን ከዘጠኝ በኋላ እኛው ቤት ይመጣል። ላይ አይሰራም እና ወዲያው ሆነ የሚደፉ አይታችሁ እስከሆነ እንዲሁም መብራት ላይት የሌለው ነው ያኔ የመብራቱን ትንል መጨረሻ ላይ እንደ ዛሬ መጨረሻ እንጀራ ወጣች። ከዛ ዱለት ዱለት ልሰራ ነው አሁን ጨጓራ ምናምን የሚባል ለእግዚአብሔር ለመጀመሪያ ጊዜ ነው እየሰራው ተዋ ከዘጠኝ ዓመት በኋላ አገር ቤት ከወጣው በልቻላቅን በጣም አልወድም፣ እንትን ጉበት ግን እበላለው እና እስኪ ዱለታችንንም የእንጀራው ማባያችን በጎን አድርገን ምንበላት ስርት እናርግና ብዬ ሰኒ ለብድ ኤኒዌይስ እንደዛ አድርጌ መጀመሪያ ሽንኩርት የጥብስ አደረግኩኝ። ከዛ ክብዳጉበት ማለት ነው ጉበትን ደቂቅ አድርጌ ከትፊ እንደዚያ አድርጌ ለብቻ በዘይት እና በሽንኩርት ጠበስኩት። ከዛ ዱለቱንም ጨመርኩት። ከዛ ትልልቁ ቃሪያ ነበረኝ፣ እሱንም ጨመርኩት። በጣም ነው የምወደው እኔ። ሽንኩርትን በቁመት በቁመቱ ከትፋችሁ ማድረግ ትችላላችሁ። እኔ ግን ቀይ እንትኑን

እና እንደዚያ አድርጋችሁ እያችሁ ሲያምር ሲያምርም፣ በጣም ነው የሚያምረው። ሰርታችሁ በልታችሁ ከዛ ሰኒ ሁነት ምናምን ትላላችሁ ማለት ነው። ቪዲዮን ከወደዳችሁ፣ ሸር፣ ላይክ፣ ሰብስክራይብ ያደርጋችሁ ባይተሰብ ሆኑ ተቀላቀለው። ሌላ ነገር የሚሰራላችሁ ነገር ካለ ከታች ኮሜንት ሴክሽን ላይ አስቀምጡልኝ፣ እሰራለሁ። የትም የሚሆን የትገዝቼ እሰራላችኋለሁ ማለት ነው። እያችት ይሄ ቱለት ትኩስ ከበረደ በኋላ በጣም ነው ያስጠላው ማለች ነው። እና እንደዚ አርጋችሁ ሰርታችሁ በልታችሁ አሳውቁኝ ማለች ነው። በተረፈ ስለምታበረታችሁን አይዞ ስለምትችሉኝ እግዚአብሔር ያክብርልኝ እና ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለች ነው። እያችሁት ይሄ ቅድም የሰራውት በጎን ያለው ይህ እንዴት እንደሚጣፍጥ እዋ እንዳታረጉበት ከሰራችሁት፣ ባዶውን በሽንኩርቱና በቲማቲሙ በቅመም ባረጋችሁበት ነው የምጠፍሱት ማለት ነው። ወደ ሚበስለው አይቆይም እና ልክ እንደ ድንች ወጠረ ብትእግዚአብሔር ሞክሩት። በጣም ቆንጆ ሲጣፍጭ እናንተ ዘርጋችሁ አያችሁ። ስኒ ወድሽ ወሎ እያልክ ነበርና ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንብላ ብያለሁ። ቤተሰቦች የተባረከ ይሁን። በስማወርዱ ውስጥ ቅዱስ ወደ ጉራሱልኝ ብዬ ነው። ደግሞ አያያዝ ራሷ ትችል ስትሉ ነበር። እንጀራ ከያስኩኝ ብዙ ጊዜ ሆኖኛል። በዳቦ ነበረ ማለት ነው። እና አያቸው ብሎ ለማንኛውም ንዩ ሰማች ስላዳመጣችሁኝ የቪዲዮን አይታችሁ ኮመንት ስለምታደርጉልኝ እግዚአብሔር ያክብርልኝ። ለዛሬ የነበረው ቪዲዮ ይሄን ይመስላል። ንዩ ሰማች አይላ ጋይዝ እና ላይክ ላይክ እንዳይረሳ ረስቼው ላይክ ላይክ እንዳይረሳ ላይክ ላይክ እንዳይረሳ ማለት ነው። ምክንያቱም የእናንተ ድጋፍ እፈልጋለውና ላይክ እያደረጋችሁ ቤተሰብ ሆኖ ቤተሰብ ያልሆናቸው ማለት ነው እና ሰርታቸውም በልታቸው አሳውቁን። እኔ ብዙ ጊዜ አንበለው ምን ጥለዋለን ይሄ ጨንጓራ ክብዳ የሚባለውን ማለት ነው። ግን እስኪ ለምን አልሞክረውም ብዬ እናት ያጠፉትን ብነግራችሁ ነጭ ከለሩ ቅል